እኔ ቅር ቅር ብሎኝ ነበር፣ ዛሬ ቅር ቅር ብሎኝ ነበር። ምንድነው የጎደለኝ ብያለሁ፣ ለካ ስላልሳምሽ ነው። እናቴ ትሙት፣ ነይ እኔንም ሳሚኝ። ማናት፣ ነይ ሳሚኝ። አትጠየቅም፣ አንተ አይጠየቅም፣ በእናትህ ቆፍጠን ነበር። ለነገሩ ልክ ነህ፣ እራሳቸው ሲስሙ ነዋ ደስ የሚለው። አሁን እኔ አላሰብኩም ነበረ፣ ግን መተህ ሰርፕሬዝ አደረግ። ቻኮሌት፣ ሳሚ ነይ ቻኮሌት ነ ሳሚ። አረ ወገን፣ ይሄ ሰውዬ ምን አይነት ሰው ነው? ምን አይጠየቅም። ሁለ ሴት ልጅ እንደዚህ አድርግልኝ ያትበላል። ራሷ በፍቃዷ መታ ምናምን ስታደርግ ያ ደስ ያል ስሜቱ ራሱ ያበድነ። የሚሆነ በግድ አያ አያ። ቻኮሌት ቻኮሌት፣ ሳሚ። እየቀናው ነው በነሱ ሙሉ ማህተሟን የፍቅሯን ማህተም እዚህ ጋር ለጥፋብኝ። ሄደች እኮ ቹቻ ናት። ማንስ ብትሆን ምን አገባ? ማንስ ብትሆን ፎንቃክ ቹቻ ናት ብዬ ነው። ማንም ትሆን አይመለከትም። አርፈ ብላ ዝም ብለክ ስታይ እግዚአብሔር ይስጥልኝ የኔ እናት፣ ነፍሴ ነፍሴ ኮነሽ እና ቤቴ የኔ ህይወት ከቦቸራ የሚዋሳል አላለ አኒ አትጠይቁኝ፣ ለሳመ አትበሉኝ። ከሳማችሁ መሳም ሲጠይቅ ጥሩ አይደለም፣ ይቀሰቅዛለ። ሰርፕራይዝ ትመቸኛለህ፣ እኔም ትመቹኛላችሁ ያራዳ ልጆች። በዚህ ምን ደግሞ ዛሬ በሁለቱም ጎኔ ነው። አሁን እንቅልፍ ይወስደኝም። በቃ እንዲ እንዲ አዎ፣ አይ ነው፣ ይገባኛል። ለዛ እኮ ነው እናቴ። ዛሬ በዚህ በዚህ አልፈልግም እንደዚህ። ፊቴን ነገ ፊቴን አልታጠበውም እሺ አልታጠሙሽ ፍቅር ትንሽ በሁለቱ በኩል እና ዝም ብሎ አይቻልም። ዝም ብሎ አይቻልም። የምን መስጅድ ሰማ ላስት ጌም እሺ፣ ስታይል ብናመች ደስ ይለኛል። ነገ በጠዋት መነሳት ስላለብን ነው እንጂ ቀረጻ እኔም ደስ ይላል ነበር። ችግር የለውም። ላክልኛ ቆይ፣ ጠብቀህ የት የሚደርስ እንደሆነ በዚህ ሰዓት፣ ስድስት ሰዓቱ ማለት በጣም አንድ ብቻ ውሃውስ? የእሱ ነገር የእሱ ነገር ምን በናት ቀረፃ ነገ ነው። ከነገም ደርሳችኋል እንዲሆን

በመቤቴ እንዳታወርዱ በመቤቴ ላቭ ኢትዮጵያ የኔ ቅመም፣ እስኪ አበባ ምናምን ነገር ስጡኝ። እስኪ ሳሚ ናይ ዚ ጋር ሳሚ ላቭ ኢትዮጵያ ሳሚ ነኝ ናይ ሳሚ ጋይ ስፒድ ቻሌንጅ አበባ አዘጋጁ። ሁላችሁ ሁላችሁም አበባ አዘጋጁ። ጋይስ አሁን ካልሞላልኝ ይደብረኛል። ጋይስ እንትና ላቭ ኢትዮጵያ አንቺ መሙላት ትችላለሽ። አንድ ዶናት ምናምን ብሰጡኝ ይሞላል። አንድ ዶናት ጋይስ፣ አንድ ዶናት ወይ አንድ ሽቶ ምናምን ጋይስ። አበባ ብቻ አይደለም ዶናትን ከሰጣችሁ አንድ ጊፍተር መሙላት የሚችለው ነው። ዶናት ወይ ሽቶ ወይ ትልቁን አበባ ምናምን። ይፍጠና ይፍጠና፣ ያራዳ ልጆች ታይሚንግ ታይሚንግ፣ አረ ይፍጠን። ምን እሺ፣ ምን እሺ፣ የለም ወፍ የለም። ኑሪ አንቺ ብቻ ኑሪ። ምን ጥቅም እናቴ ተሞት፣ ምን ጥቅም እናቴ ተሞት። ቹቻ ደግሞ እቤት ያትመላለች። አርፈሽ እቤትሽ ተቀመጭ። ቅድም ያው ተቀጠው እንኳን ደስ ያለሽ። ያው ሳልቀጣ ነው። በጣም ቤት ተያይዤዋለሁ። ጋይስ ደብል፣ ጋይስ ደብል ነው ከለ

እናቴ ትሙት የኔ ዋዘን እኔ በአለቅስ ምን ቸገረሽ? አንቺ ቹቻ እኮ ነች፣ ፎንቄ እኮ ነች። ኧረ እንዴት ነው የሚበለው እናንተ በጣም ነው እንዳትጨነቀኝ። ያበላል በጣም እናቴ ተወው። በጣም ምን ሆንክ? ኧረ እኔ ለአንተ አስቤልህ ወንድሜ፣ ሰው እንዳይበላህ፣ ቡዳ እንዳይበላህ፣ ያለው ሰው አይታወቅም። ለዛ ነው ወይኔ። ኧረ እባክህ ለአንተ አስቤልህ እኮ ነው። ክፋይን ካልክ እንዳታስብ። ክፋይን ካልክ አሜን ደግሞ ስትበላ እንዲዞር እያልክ ብላሽ፣ ምች እንዳይመታህ፣ ተኛ በቃ። አባቢ ባልተኛስ፣ ትቆያለህ። ባልተኛማ ምን ትሆናለህ? ያራዳል። ስማ በቃ፣ ነገ እንገናኛለን። ዘማን ደውልልኝ። ጠዋት ደውልላሉ። አንተም ደውልልኝ።

ቶቻዬ ደናደሪ ነን የደናደሪ ፓፒም ስትገባ ይቻለው ደናደር ሀምሳ ምናምናችሁም ደናደሩ እወዳችኋለሁ ክበዱ ውለዱ አርግዙ እድሜና ጤና ይስጣችሁ በወጣበት ይተካ እንደ እንደኔ ተሳሙ እንደኔ ፍቅር ማተብ እዚ ጋር ይመታላችሁ እኔም ወዳችኋለሁ እኔም ወዳችኋለሁ እናቴ የተሙት ከልቤ ነው ይመቻችሁ ለወጣ እስከ ክበዱ። አይባልም፣ እንዲ፣ አይባልም፣ አይባልም። ንገሩኝ፣ ተሳሳትኩ፣ ንገሩኝ። አይባልም። ከጠፍ ቅርታ ደሴ ወዳ እኔም እናቴ ትሞት። ይመቻችሁ። ቻው ቻው! እስከ አስር እቆጥራለሁ። እኔ እኮ ከእናንተ እኮ ላለመሰናበት እኮ ነው። እናቴ ትሙት፣ እኔ ፎንቃችሁ እንድትለፋ አድርገኝ። ሞቀ ፎንቃችሁ ጠልፈኝ። እንዴት ልለያችሁ? ከዘጠኝ እስከ ዜሮ እየቆጠርኩ እሄዳለሁ። እሺ፣ ቃልዬ፣ እናቴ ትሙት። አምልጣል። ሚካኤል መሰከሬ ነው ተርፋል። ቃልዬ፣ እናቴ ትሙት፣ ተርፋል። መጥቱ ሂድ ኮፍ ሰጠኛለኝ። እመቤቴን ሼር አረጊለት ነበረ። መጣ ፌሳ ሚካኤልን አስቀጥቶኝ ወጣ። ለአንተ የተባለው ሌላ ሰው ቀጥቼበት ወጣ። እናቴ ትሞት ተርፈሃል፣ ቃልዬ፣ ተርፈሃል ተርፈሃል። እንዳቃጠልከኝ እነሱን አቃጥያቸው አንድ ጊዜ ወጣ። ለማንኛውም አሁን እየወጣሁ ነው። ለኮፊ ያመሰግናለሁ። ተርፈሃል፣ እግዚአብሔር ይመስገን። እናቴ ትሞት በቃ ጋይ፣ ሁላችሁን እወዳችኋለሁ። ቅዱሴ፣ ቅዱሴ ምንድን ነው የሚሰራው? ጋይ፣ ሌላ ማን አለ? ሰላም ብያቸው ልውጣ።